በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ቅዳሜ የሚጸለይ ውዳሴ አምላክ። የምትጠብቀኝ መልአክ ሆይ ዛሬ ወደ ቁርባን የምቀርብ ነኝና፣ ቁርባንም ስለ ክብሩ ብዛት የሚያስፈራ የሚያስደነግጥ ሥርዓት ነውና እጅግ እፈራዋለሁ። ስለዚህ አንተ ተከተለኝ ጌታዬን የሚገባ ልመና እንድለምነው፣ አንተን ጌታዬን እንዴት እቀበላለሁ ይሆን እንዲል ለልቤ መንፈሳዊ እውቀትን አሳይልኝ። የእኔ ልብ ካንተ ከዚህ ታቦ ዙሪያ ከሚቆሙ ከባልንጀሮችህ ልብ ጋር እንዲሆን የልብ ትህትና፣ የልብ ፍቅር አስተምረኝ። የምትረዱ ቅዱሳን ሁሉ ተከተሉኝ፣ ጠብቁኝ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አምናለሁ። መግደልና ማዳን በሚቻለው አምና አመንሁ። ሞትና ሕይወት በእጁ ባለ አመንሁ። መንፈሳዊውንም የሕይወት በሚሰጠኝ አምናለሁ። በኪሩቤል ላይ በተቀመጠው አምናለሁ። ምድርን ባያት ጊዜ እስከ መሰረቷ እንድትንቀጠቀጥ በሚያደርጋት አምናለሁ። አዳም ልጁንም በምሳሌው በፈጠራቸው አምናለሁ። አዳምና ልጆቹንም ለማዳን በመምጣቱ አምናለሁ። ከንጽሄት ድንግል ከመቤታችን ሰው በመሆኑ አምናለው። እኔ ትንሳኤና ህይወት ነኝ ባለው አምናለው። የህይወት እንጀራ እኔ ነኝ፣ በእኔ ያመነ አይሞትም፣ ቢሞትም እኔ አስነሳዋለሁ ባለው አምናለሁ። ለፍጥረቱ ህይወትን በሰጠ አምናለሁ። እኔ በአብ እኖራለሁ፣ አብም በእኔ ይኖራል፣ እኔና አብ አንድ ነን ባለው አምናለው። ኃጥኣንን ወደ ንስሐ ይጠራ ዘንድ በመጣው ለፍጥረቱም ኃይልና ስርየትን በሰጠው አምናለሁ። በጽሩ ልቡና የሚለምኑትን በረራይ ብዛት በሚቀበላቸው አምናለሁ። ሳይሳሳ በሚሰጥ አምናለሁ። ሥጋ ያለውን ሁሉ ልመና ሰምቶ ተስፋ በማያስቆርጥ አምናለሁ። ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ። ይቅር ትለኝ ዘንድ ይቅርታህን አያለሁና ያለ አንተ ይቅር ባይ ባይኖር ጌታዬ ሆይ የቀኝ እጅ ፍጥረት ነኝና ይቅር በለኝ የንጹሃን እጆችህ ፍጥረት ነኝና ይቅርበለኝ በደለኛ ሀጥ የነበርሁ እኔ ላገለገልህ መጥቻለሁና ይቅርታህና ረኅራሄ የበዛ ፈጣሪ ሆይ ይቅርበለኝ በፊትህ የበደልሁ እኔ በፊትህ ወድቅ ያለሁና በጎነትህ የሰፋ ጌታ ሆይ ይቅር በለኝ የተጠመቁ ክርስቲያንንም ሁሉ ይቅርበላቸው ጌታዬ ሆይ ይሆይ በርኅራኄ ብዛት ይቅርበለኝ ጌታዬ ሆይ በቸርነትህ ብዛት ይቅርበለኝ በዛት ለኃጢአቴ ስርየት ስለሰራህልኝ ጥምቀቴ ይቅርበለኝ በለኝ ኃጢአታችን ሊሰረይበት እንበላው ዘንድ ስለሰጠኸን ስለ አምላካዊ ስጋ ይቅርበለኝ የዘላለ መድኃኒትና ይቅርታን ስለ ሰጠኸባት ስለ አዲሱቱ ሕግ አቤቱ እኔን ባርያህን ይቅር በለኝ። ጌታዬ ሆይ ወደ ተወደደ ልጇ ይሰማል እንጂ ልመናዋ በማይነቀፍ ይቅር ባይ አማላጅ በምትሆን በእመቤታችን አማላጅነት ይቅር በለኝ። አቤቱ ጌታዬ ሆይ ስለ ኃጢአቴ ብዛት ይህን ካንተ ከመቀበል ምንም የበቃሁ ባልሆን ይቅር በለኝ። የኃጢአቴንም ብዛት አትይ፣ ያለነሳ ኃጢአት የሚያስተስር የለምና፣ የኃጢአቴን እድፍ ከይቅርታ ብዛት ጋር የምታጥብ አንተ ስለሆን ለጋስ ሆይ ቸር ሆይ ይቅርበለኝ ሰማይስ እንኳ በአንተ ዘንድ ንጹሐን አይደሉም። ንጹሐን ባይሆኑ ከእርሳቸው ወገን ከማዕረጋቸው የተዋረዱ አሉና፣ ስለዚህ የፍጥረት ጌታዬ ሆይ በአንድ ዘንድ በአንተ ዘንድ ንጹሕ የለምና ይቅርበለኝ እላለሁ። ጌታዬ ሆይ ይቅርበለኝ ወራቴ በከንቱ አልፏልና ዘመኔም በከንቱ ተፈጽሟልና፣ ወደ ሌላም ዘመን እንድመለስ ተስፋ የለኝም። ጌታ ሆይ ይቅር በለኝ! በዕዳ ተይዣለሁና ነፍሴን ከኃጢአት ማሰሪያ የማስፈታበት ገንዘብ የለኝምና፣ ክፉ ሥራዬም በዝቷልና፣ ጌታ ሆይ ይቅር በለኝ! እነሆ መከር ደርሷልና፣ አጫጆችህ ከራስጌው ቆመዋልና ጌታ ሆይ ይቅርበለኝ! የወይን መቁረጫው ጊዜው ይደርሰዋልና ወይኑ ግን ጮርቃ ነው አይረባኝምና ጌታ ሆይ ይቅርበለኝ። እነሆ በማያስፈራው እንጨት ሁሉ ምሳር ተቃጥቷል ክፉ እንጨት የተባለም አንተን የማገልገል በጎ ሥራ የሌለኝ እኔ ነኝና ጌታ ሆይ ይቅርበለኝ! እኔ ቸል ስል ሞት ደርሶብኛልና ጌታዬ ሆይ እዘንልኝ፣ ለመንገዴ ስንቅ የለኝምና መንገዴም እጅግ የራቀች የምታደክ የምታደክም ናትና ምክንያትም ምላሽም የለኝም። ጌታዬ ሆይ ራራልኝ፣ መላእክተኛ ወደ እኔ በመጣ ጊዜ እንዳያስቸኩለኝ ከዚህ ዓለም ለመሄድ የበቃሁ አይደለሁምና በምታስጨንቅ መንገድም የሚያገኘኝን አላውቀውምና። ጌታዬ ሆይ እኔ ግን ያንተን ረዳትነት ተስፋ አደርጋለሁ። ያለ ያለ ይቅርታህም ያለ ይቅርታህም ተስፋ የለኝም ያለ ይቅርታህም ተስፋ የለኝም። ጌታዬ ሆይ ከርህራሄ አታሳፍረኝ። በድሎ ወደ አንተ በንሳ የተመለሰውን አታሳፍረውምና ከማሪነትህና ከስጦታህ አታሳፍረኝ። ከበዛች ለጋስነትህም ጌታዬ ሆይ ከመመካት አድነኝ። ከኩራት አድነኝ። ከትዕቢት አድነኝ። ልቡናን ከማሳደግ ራስንም ከፍከፍ ከፍ ከማድረግ አድነኝ። ከቅናትና፣ ከቂም፣ ከሐሜትም ከባልንጀራም መፍረድ አድነኝ። አቤቱ ጌታዬ ሆይ ከታናሹም ከታላቁም ኃጢአት ሰይጣን ከሚያሰራውም ሥራ ሁሉ አድነኝ። ሥጋንም ደስ ከማሰኘት አድነኝ። ከጉዳትም አድነኝ። አቤቱ ከዳተኛ ወንጀለኛ ከሚሆን አምላካዊ ፍቅርንም ከሚጠላ ከባላ ጋራዬ ከዲያብሎስ እጅ አድነኝ። ጠላቴንም በእኔ አታሰናብተው፣ ድል መንሳትንም አትስጠኝ። ድል በነሳ ጊዜ በርሱ ኃይል ድል እንደነሳም እንደነሳኝ አድርጎ እንዳይመካ ጌታ ይሆይ በማልትም በሌሊትም በየጊዜው በየሰዓቱም ሁሉ ጠብቀኝ። ከክፉ ከርኩሱ መህሊናን ከሚያዋርዱና እንደ እሳት ከሚያቃጥሉም ጠብቄ እንድኖር አድርገህ ትዕግስትን ስጠኝ። በቦታዬም እንድኖር አድርገኝ። ሌባ እንዳይሰርቀኝ፣ ከቦታዬም እንዳያናውጠኝ። ገንዘቡ ጠፍቶብኝ ከወንድሞቹ እንደተለየ እንደ ባዕድ እንዳያደርገኝ። በጠላቶቼ ፊት አትግለጠኝ፣ እንዳይስቁብኝና እንዳይዘባብቱብኝ የተሰወረ ኃጢአቴንም እንዳይገልጹብኝ፣ በቦታዬ አጽናኝ እንጂ መልካም ፍሬንም እንደምታፈራ እንደ ሰሌን ስር ጽናት በልቡና ጽናትና በነፋስ ዝምታ በቦታዬ ትከለኝ። አቤቱ ጌታዬ ሆይ የነፍሴን ነገር እያሰብኩ በኃጢአት አለቅስ ዘንድ ልቡናዬ እንዳይታወቅ ነፍሴም ከመውጣት በመግባት አንዱ ወደ አንዱ በመዞርን እንዳታደርግ ይህም የሰይጣን ጦርነት ነው። ዘመኔም በስራ ፈትነትና በዙረት እንዳይፈጸም የዲያብሎስንም ኃይል ከዓሊነት ባለው ሥልጣንህ አጥፋው። እኔ ባሪያህ በስራው ሁሉ ደካማነኝና አባትና እናት እንደሌሉት ሕፃን በየጊዜው ሁሉ ወደ አንተ አንጋጥታለሁ ባል እንደሌላት እንደተዋረደችም ሴት ደዌውም እንደጸናባቸው እንደጸናችበት ድዊ በቁስል ላይ ቁስል እንደተጨመረበት የሚፈውሰውንም ባለ መድኃኒት እንደሚሻ። የዳዊት መዝሙር። አቤቱ ጆሮህን ወደ እኔ ያዘንብረ ሰማኝ እኔ ችጋረኛና ምስኪን ነኝና። አቤቱ የዋህነኝና ነፍሴን ጠብቃት። አምላኬ ሆይ በአንተ ያመነ ባሪያህን አድነው። አቤቱ ዘወትር ወደ አንተ ጮኻለሁ፣ ይቅር በለኝ የባሪያህን ነፍስም ደስ አሰኛት፣ ነፍሴን ወደ አንተ አነሳለሁና፣ አቤቱ አንተ ቸር ይቅር ባይ ነህና። አቤቱ ለሚጠሩህ ሁሉ ይቅርታ ብዙ ነው። አቤቱ ጸሎቴን አድምጥ፣ ይልመናዬንም ነገር አስተውል። ሰምታየኛልና፣ በመከራዬ ቀን ወደ አንተ ጮኻለሁ። አቤቱ ከአምላኮች ወገን የሚመስልህ የለም፣ እንደ ሥራህም ያለ ስራ የለም። የፈጠረሃቸው አሕዛብ ሁሉ ይምጡ አቤቱ በፊት ይስገዱ ስምህንም ያመስግኑ። ድንቅና የምታደርግ ታላቅ አንተ ነህና፣ እግዚአብሔር ሆይ አንተ ብቻ ታላቅ ነህ። አቤቱ መንገድህን ምራኝ በእውነትህም ልሂድ። ልቤም ስምህን በመፍራት ደስ ይበለው። አቤቱ አምላኬ ሆይ በፍጹም ልቤ እገዛልሃለሁ፣ ለዘላለሙም ስምህን አመሰግናለሁ። ምሕረትህ በላዬ ታላቅ ናትና ነፍሴንም ከታችኛ ሲኦል አድናሃታልና፣ አምላኪ ሆይ አመፀኞች በላዬ ላይ ቆሙ፣ የክፉዎች ጉባኤም ሰውነቴን ፈለጓት፣ በፊታቸውም አላደረጉህም። አቤቱ አንተ ግን ይቅር ባይና መሐሪ ነህ፣ ከቁጣ የራቅህና ምዕረት እየበዛ እውነተኛም ነህ። ወደ እኔ ተመልከት፣ ተመልክተ ይቅር በለኝ፣ ለባሪያ ኃይልን ስጠው፣ የገረደህንም ልጅ አድነው። የበጎ ምልክትን ከኛ ከእኛ ጋር አድርግ አቤቱ አንተ ረድተ ደስ እንዳሰኛህን ጠላቶቻችን አይተው ይፈሩ ዘንድ ቸሩ አምላካችን የልብ አምላክ ዳዊትን የአባቶቻችንን ጸሎት የተቀበለ አምላክ የእኛንም ጸሎት ይቀበልልን አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ። በሌላችን እንይቅር በለን እኛም የበደሉ እንይቅር እንደምንል። አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅጸንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረት ለምኚልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲተ ድንግል ወለመስቀሉ ክቡር። ይቆየን።